በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በያላችሁበት ይብዛላችሁ። ውድ የማኅበረ ተዋሕዶ ዘኦርቶዶክስ የማደሰንበት መርሃ ግብር ተከታታዮች እንደምንሰነበታችው ይህ የማህበረ ተዋህዶ ኦርቶዶክስ የማዕደ ሰንበት መርሃ ግብር የሚቀርብበት ክፍለ ጊዜ ነው። በዚህ ክፍለ ጊዜ በዕለተ ሰንበት ለምእመናን የሚቀርቡትን ትምህርቶች፣ ምንባባት ባጭር ወደ እናንተ እናደርሳለን። በዚህ መሰረት እንግዲህ ሶስተኛው የዐብይ ጾም እሁድ ምኩራብ ተብሎ በቅዱስ ቤተክርስቲያናችን ይጠራል። ቅዱስ ያሬድ ባዘጋጀው ዝማሬ ምኩራብ የሚል ስያሜ የተሰጥቶታል። ምኩራብ የሚባለው በብሉይ ኪዳን የነበረው ቤተ ጸሎት ነው። ቤተ ጸሎት ቤተ እግዚአብሔርም ተብሎ ይጠራል። ቤተ ጸሎትም መጠሪያው ነው። ቤተ መቅደስም መጠሪያው ነው። ምኩራብም መጠሪያው ነው። በእነዚህ መጠሪያዎች ይጠራል እና በዚህ ቤተ ጸሎት፣ ቤተ መቅደስ፣ ቤተ እግዚአብሔር እየተባለ በሚጠራው ውስጥ ትምህርት ይሰጣል። ጸሎት ይቀርባል። መስዋዕት ይቀርባል። አምልኮተ እግዚአብሔር ይፈጸማል። ስግደት ይቀርባል። መደበኛ ተግባሩ ለዚህ ነው። መሰረቱ ብሉይ ኪዳን ላይ በሙሴ ጊዜ እግዚአብሔር የሰጠው መመሪያ ነው። በመካከላቸው አድር ዘንድ መቅደስ እንሰራለኝ ብሎታል። መቅደሱ ደግሞ ያው ጉዞ ላይ ስለነበሩ በድንጋይ፣ በእንጨት፣ በብረት ሳይሆን በድንኳን ነው። እነሱም የሚያድሩት በድንኳን ስለነበረ ተጓዦች ስለነበሩ የሚተከል የሚነቀል ድንኳን፣ ሶስት ክፍል ያለው መቅደስ ቅድስትና ቅኔ ማኅሌት ተብሎ የሚከፈል ሌዋውያኑ፣ ካህናቱ አገልግሎት የሚሰጡበት መስዋዕት የሚቀርብበት ሊቀ ካህናቱ ደግሞ በዓመት አንድ ጊዜ የሚገባበት ብሎ በዚህ መልክ መመሪያ አውጥቶ ትእዛዝ ሰጥቶ ያሰራው ራሱ እግዚአብሔር ነው እና ይህ በብሉይ ኪዳን የነበረው የመገናኛ ድንኳን ስሙ ቤተ መቅደስም ተብሎ ይጠራል ቤተ እግዚአብሔርም እየተባለ ይጠራል ሰውና እግዚአብሔር የሚገናኙበት ሰውና ሰውም አንድ ላይ ለአምልኮት የሚገናኙበት ቦታ ነው በዋናነት ግን የመገናኛ ድንኳን እየተባለ የሚጠራው ማንና ማን የሚገናኙበት ቢባል እግዚአብሔርና ሰው የሚገናኙበት ማለት እንደነበረ ግልጽ ነው እንዴትና እንዴት ለሚለው ጠያቂ ሰው በአምልኮት እግዚአብሔር በረድኤት ሰው፣ በጸሎት እግዚአብሔር በቸርነት ሰው በንስሐ እግዚአብሔር በይቅርባይነት የሚገናኙበት ቦታ እንደነበረ በግልጽ ተጽፏል እና በዚያ መነሻነት እንግዲህ የድንኳኑ ጊዜ ሲያልፍ ቤት ሰርቶ መኖር ሲቻል መንግስት ሲመሰረት ደግሞ ዳዊት የእግዚአብሔር ቤት ለመስራት ተመኘ። እሱ የተመኘውን በምኞት እንዳይቀርበት በጸሎት ጠየቀ። አንተ በእጅህ ደም ፈሷልና፣ ስለዚህ ንጹሕ ደም በእጅህ ስለፈሰሰ የኔን ቤተ መቅደስ አትሰራም ተብሎ ተከለከለ። የሚሰራበት አቅም አለው፣ ንጉስ ነው፣ የሚያንሰው ገንዘብ የለም። ስልጣንም፣ ሙሉ ስልጣን ተሰጥቶታል በህዝበ እስራኤል ላይ ግን ያለ እግዚአብሔር ፈቃድ ሁሉም አለኝና ተብሎ ተነስቶ ቤተ መቅደስ መስራት እንደማይቻል የታወቀ ስለሆነ ልበ አምላክ ነውና ይህንን አውቆ ፈቃዱን ጠይቋል። ፈቃዱ መልካም ነው፣ ምኞቱ ጥሩ ነው፣ ተይዞለታል። ግን በአንተ ሳይሆን በልጅህ እጅ ነው የሚሰራው ብሎ እግዚአብሔር በልጁ ዘመን እንደሚሰራ ተናገረ። ልጁ እንዲሰራለት፣ እሱ ደግሞ የሚችለውን ድርሻውን አበረከተ። የሚሰራበትን ማቴሪያል አሟልቶ አስቀመጠ። ሰሎሞን ትልቁን ቤተ መቅደስ ሰራ። በእሱ ዘመን የተሰራው ትልቅ ቤተ መቅደስ እንዳለ ሆኖ በተለያዩ ቦታዎች በነገ የነገስታቱ ዘመን 48 ምኩራቦች ተሰሩ። አባቶቻችን በትርጓሜ እንዳስቀምጡልን እነዚህ 48 ምኩራቦች መደበኛ ተግባራቸው ሌላ አይደለም፤ ጸሎት፣ ትምህርት፣ ስግደት፣ አምልኮት ነው። በዓመት ሁሉም እስራኤላዊ የሚወጣው ሰሎሞን ወዳሰራው ቤተ መቅደስ ነው። ከዛ ውጭ ግን በዓመታዊ በዓል ካልሆነ በሌሎች ጊዜያት በሰንበታት ቀን በሚቀርባቸው ምኩራብ ተሰብስበው አምልኮተ እግዚአብሔር እንዲፈጽሙ ሕገ እግዚአብሔር እንዲማሩ፣ መስገድ ያለባቸው ሰዓት ላይ እንዲሰግዱ ስርዓት ተሰርቶላቸው ይከናወን ነበረ። ወደ አዲስ ኪዳን እንግዲህ በዚህ መልክ እየተያያዘ መጥቶ ከጌታችን ዘመን ደረሰ። በዚህ በጌታችን ዘመን ይ የምኩራብ አላማ መስመሩን ስቶ አላማውን ስቶ የጸሎት ቤት መሆን ቀርቶ የንግድ ቤት ሆኖ የአምልኮት የስርዓት ቤት መሆን ቀርቶ የሸቀጣ የሸቀጣሸቀጥ መራገፊያ ቤት ሆኖ የህገ እግዚአብሔር መንገሪያና ማስተማሪያ መሆኑ ቀርቶ ተደበላልቆበት እዛ ላይ ያለው ትውልድ ወንበዴ የሚገባበት ሽፍታም የሚገባበት የሌባ ዋሻ የወንበዴ መሸሻ ሆኖ ተገኘ። ሌላውም ሸቀጣሸቀጥ መደርደሪያው ሁሉ ገባ። በአጠቃላይ ንግዱ ሰተት ብሎ ቤተ እግዚአብሔር ውስጥ ገባ። የጸሎት ቤት መሆኑ ቀርቶ የንግድ ቤት ሆነ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ለበዓል የመጀመሪያው ፋሲካ ላይ አራት ፋሲካ ነው እንግዲህ ማስተማር በጀመረበት ጊዜ ያከበረው። አራተኛው ፋሲካ ላይ እርሱ ራሱ ነው መስዋዕት ሆኖ የቀረበው። የመጀመሪያው ፋሲካ ላይ ጌታችን ኢየሱስ ክርስቶስ ለበዓል ወጣ። በወጣበት ሰዓት ድብልቅልቁ ወጥቶ ንግዱ ደርቶ ሁሉም ነጋዴ ሆኖ በውስጥ ያሉትም በውጭ ያሉትም ተቀናጅተው በማገናኘትም በመገናኘትም በመሸመትም በመሸጥም በመግዛትም ተሰማርተው የተሰራበት ዓላማ ስቶ አገኘ። ጅራፍ ሰርቶ እጅግ ተቆጥቶ የማያውቅ አምላክ እጅግ ተቆጥቶ ጅራፍ ሰርቶ እነዚህን በውስጥ የነበሩትን የንግድ ሥራዎች በሙሉ እንስሳቱንም አባሮ ሸቀጡንም ከዚያ አስወግዶ ይህ የአባቴ ቤት የጸሎት ቤት ነው፣ ለአህዛብ ሁሉ የጸሎት ቤት ነው ተብሎ ተጽፎለታል። እናንተ ግን የሌባ ዋሻ፣ የወንበዴ መሸሻ አደረጋችሁት። ስለዚህ ይህንን ከዚህ አውጡ ብሎ አስወጣ የሚል ታሪክ ነው የተጻፈው። የዮሐንስ ወንጌል ምዕራፍ ሁለት ከቁጥር 12 እስከ መጨረሻ ያለው ክፍለ ምንባብ የሚያስተምረን ይሄን ነው። በዚህ ቀን ይሄ ነው የሚሰበከው። እና እንዴት እንዲህ ሊቆጣ ቻለ ለሚለው ዳዊት ቀደም ብሎ በዝማሬ የገለጸው ትንቢት ነበረ። ቃለ ትንቢቱ ምንድን ነው? እስመቅናተ ቤት ከበልአኒ ተየቶም ለየሩ ከወድቀ ብላሌ ላሌ ወቀጻ የኩዋ በጾም ለነብስ ብሎ የተናገረው ነበረ። በዚህ ዕለት አብሮ ይሰበካል። በዜማ በዲያቆን ይቀርባል። ከዚያ ህዝብ በተሰጥሮ ይቀባበለዋል። መጀመሪያ አንድ ጊዜ ዲያቆኑ፣ ቀጥሎ ደግሞ ህዝቡ፣ ሁለተኛ ጊዜ ዲያቆኑ፣ ቀጥሎ ህዝቡ፣ መጨረሻ ላይ አንድ ላይ አምስት ጊዜ ነው የሚዜመው። ይሄ ስርዓቱ ነው፣ ምስጢርም አለው። አምስቱ አይማደ ምስጢራት መሰረት ተደርገው በዚያ መሰረትነት እንዲሄድ ነው። አምስቱም ልኡካን የሚሰየሙት በዚያ መሰረትነት ነው። መሰረቶቻችን እነዚህ አምስቱ አይማደ ምስጢራት የሚባሉ ናቸው። እና ጌታችንም የተቸነከረባቸው አምስቱ ቅንዋት እዚህ ውስጥ የሚወሰዱ ናቸው እና በዚህ ዳዊት እንደተናገረው ለቤት ለቤተ መቅደስ የቀናሁት ቅንዓት፣ እንደ እሳት ለበለበኝ፣ አቃጠለኝ። አንተን የተገዳደሩት ተግዳሮት በአንተ ላይ ያሳዩት ማለት ተግዳሮት ማለት ንቀት ነው። ና እና ግጠመኝ እስኪ ምን ልታመጣ ነው ብሎ የማለት ያህል ስሜት ነው እና በዚህ ሁኔታ አንተን የተገዳደሩት ተግዳሮት እኔ ላይም ወደቀ ተብሎ የተጻፈው በዚህ ሰዓት እንደደረሰ ወንጌላውያን ጠቁመው ገልጸውለናል ማለት ነው። እና ጌታችን ኢየሱስ ክርስቶስ ለቤተ መቅደስ መቅናት እንዳለብን በትክክል አሳየ። ዳዊት በዝማሬ መልክ ነበረ የገለጸው እሱም ለቤተ እግዚአብሔር የሚቀና ሰው ነበር። ለአምልኮተ እግዚአብሔር የሚቀና ነበር። ኤልያስም ለአምልኮተ እግዚአብሔር የሚቀና ሰው ነበር የሚቀኑ ሰዎች በትክክል የእግዚአብሔርን ቤት ስርዓት፣ ህግ፣ አምልኮት ማስከበር እንደሚችሉ እነዚህ ሁሉ አብነቶች ናቸው እና ጌታችን በዚህ መልኩ አርአያ አብነት የሆነበት ቤተ መቅደሱን ያጸዳበት ከንግድ ያነጻበት አጽድቶ ለምእመናን ያተረከመበት ቀን ምኩራብ እየተባለ ይጠራል። ቤተ መቅደስ በሚለው ስያሜም ቤተ ጸሎትና ቤተ እግዚአብሔር በሚለው ስያሜም ስንሄድ አራት ክፍሎች ቤተ መቅደስ ቤተ እግዚአብሔር ቤተ ክርስቲያንም እየተባሉ የሚጠሩበት አሉ። አራቱ ክፍሎች የመጀመሪያው ይህ ቤተ መቅደስ እግዚአብሔርና ሰዎች የሚገናኙበት በብሉይ ኪዳን የመገናኛ ድንኳን እየተባለ በድንኳን ደረጃ የነበረ በኋላ ላይ በሰሎሞን ጊዜ ተሰርቶ ቤተ መቅደስ ተብሎ ታላቁ ቤተ መቅደስ ተሰርቶ የተቀደሰበት። ይህንን የሠራውን ቤት ቀድሸዋለሁ ብሎ እግዚአብሔር የቀደሰው ራሱ በአካል የቀደሰው ቅዳሴ ቤቱን ራሱ ያከበረበት ቀድሸዋለሁ፣ ስሜ በዚያ ለዘላለም ይኖር ዘንድ የሰራውን ቤት ቀድሸዋለሁ፣ በዚህ ቤት ለሚጸለየው ጸሎት አይኖቼ ይገለጣሉ ጆሮቼም ያደምጣሉ ብሎ እግዚአብሔር ቃል የገባለት ቃል ኪዳን የሰጠው ሰሎሞን ቃል ኪዳን ያስገባው እግዚአብሔርን በዚህ መልክ ነው። አንደኛ ነገሥት ምዕራፍ 8 ላይ ሰሎሞን 27 ጥያቄዎችን በእግዚአብሔር ፊት አቅርቧል። ምዕራፍ ዘጠኝ ላይ ለነዚ ሁሉ ጥያቄዎች እግዚአብሔር መልስ ሲሰጥ ጸሎትህን፣ ልመናህን የጸለየውን ጸሎት የለመንከውን ልመና ሰምቻለሁ፣ ተቀብያለሁ። ለዘላለም ስሜ በዚያ ያድር ዘንድ የሰራኸውን ቤት ቀድቻለሁ። በዚህ ቤት ለሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮቼ ያደምጣሉ። ቃል ኪዳኑ ለዘለዓለም የሚል ነው እና በዚያ መሰረትነት ቀጥሎ ነው ሐዲስ ኪዳን ላይ የተሸጋገረው። ስለዚህ ሐዲስ ኪዳንም ላይ ብሉይ ኪዳንም ላይ ቤተ መቅደስ ተብሎ ይጠራል ማለት ነው። ይሄ መገናኛ ድንኳን የነበረው ሰውና እግዚአብሔር የሚጠሩበት። ለምን ቤተ መቅደስ ተባለ ለሚለው፣ አንደኛ የእግዚአብሔር ቅዱስ ስም ሁልጊዜ ያለማቋረጥ ስለሚነሳበት፣ በእግዚአብሔር ስም ቅዱስ ስም ደግሞ ቦታው ስለሚቀደስ፣ ሙሴም የረገጣት መሬት ቅድስት ተብላለች። ቦታው ጭምር ቅዱስ ተብሎ የሚጠራ መሆኑን የነገረን ራሱ እግዚአብሔር ስለሆነ የቅዱስ እግዚአብሔር ቅድስና ሰዎች የሚካፈሉበት ስለሆነ ቅዱስ ስሙን ጠርተው የሚቀደሱበት ስለሆነ የረከሰ አካል የሚቀደስበት ስለሆነ ቤተ መቅደስ ይባላል። ስለዚህ አንደኛው ቤተ መቅደስ እየተባለ የሚጠራው አምልኮተ እግዚአብሔር የሚፈጸምበት፣ መስዋዕተ እግዚአብሔር የሚቀርብበት፣ እግዚአብሔር የሚመለክበት፣ ሰው የሚያመልክበት፣ ለእግዚአብሔር የሚሰገድበት፣ እግዚአብሔር ደግሞ የሰዎችን ስግደት መስዋዕት አድርጎ የሚቀበልበት ቦታ ነው። ሁለተኛው ቤተ መቅደስ እየተባለ የሚጠራው ቤተ እግዚአብሔር እየተባለ የሚጠራው የምዕመናን ሕብረት ነው። አንድ ሆነው ማህበረ ካናትና ማህበረ ምዕመናን ትልቁም ትንሹም ምሁሩም ያልተማረውም ሃይማኖተኞቹ ሃይማኖት ያላቸው ሕዝበ ክርስቲያን ሕዝበ እግዚአብሔር አንድ ሆነው የሚሰበሰቡበት ስብስባቸው ሕብረታቸው ቤተ እግዚአብሔር ይባላል። ቤተ ክርስቲያንም እየተባለ ይጠራል። ቤተ መቅደስም እየተባለ ይጠራል። ይሄ ደግሞ በጌታችንም አንደበት የተገለጸ ነው። ቤተ ክርስቲያንን በዚች እሰራለሁ ብሎ ለጴጥሮስ ቃል ኪዳን ሲገባለት ይችን የምዕመናን አንድነት ናት። አንድ መንጋ ለአንድ እረኛ ይሆናሉ ብሎ ራሱም እንደተናገረ በአንድነት የምንሰበሰብባት የምዕመናን በረት ተብላም ትጠራለች። በረት እንስሳት ሲግጡ ውለው ይሰበሰቡበት እንደሆነ ምዕመናንም የትም ሲሰሩ ቆይተው በለተሰንበትም በአበይት በዓላትም ተሰብስበው በአንድ መሪ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው አምልኮተ እግዚአብሔርን ይፈጽሙበታል እና ቤተ መቅደስ ይባላል። ህብረታቸው ሶስተኛው ቤተ መቅደስ ቤተ እግዚአብሔር ቤተ ክርስቲያን እየተባለ የሚጠራው እያንዳንዱ የክርስቲያን አካል ነው። በአርባ በሰማንያ ቀን ክርስትናን የተቀበለ የመንፈስ ቅዱስ ማደሪያ ሆኖ ሁሉ ቤተ መቅደስ ይባላል። ቤተ እግዚአብሔር ይባላል። ቤተ ክርስቲያን ይባላል። በአራተኛ የመጨረሻው ቤተ እግዚአብሔር ቤተ መቅደስ እየተባለ የሚጠራው ማነው ከተባለ አራተኛው ኢየሩሳሌም ሰማያዊት ናት የመጨረሻዋ። ወናሁ በጻሕክሙ ሀበ ጽዮን ሀገረ እግዚአብሔርን የእግዚአብሔር ከተማ ወደሆነች የእግዚአብሔር ቤተ መቅደስ ቤተ እግዚአብሔር ወደሆነች ወደ ኢየሩሳሌም ወደ ሰማያዊቷ ኢየሩሳሌም ደርሳችኋል ይልና ቅዱስ ጳውሎስ በዚያች ደግሞ ማን ማን እንደተሰበሰቡ ሰማያውያን መላእክት እንደገና ምድራውያን ጻድቃን ሰማዕታት አብ ወልድ መንፈስ ቅዱስ አድረውባቸው የሚኖሩ ሰዎች እነዛ የእግዚአብሔር ማደሪያ የሆኑ መላእክትና የእግዚአብሔር ማደሪያ የሆኑ ሰዎች ከአምላካቸው ካደርባቸው ከእግዚአብሔር ጋር አብረው የሚኖሩባት የደስታው የባህሪው የዘላለማዊነቱ የክብሩ ተካፋይ የሚሆኑባት በቅድስና አሸብርቀው ደምቀው የሚኖሩባት እንደሆነ ይገልጻል ዮሐንስም በራእዩ ምዕራፍ 21 እና ምዕራፍ 22 ይችን ሰማያዊት ቤተ መቅደስ በዚህ መልኩ ይገልጻታል። አራተኛዋ እሷ ናት። መልካም፣ አሁን ወደ መልእክቱ ስንመጣ የአባቴን ቤት የንግድ ቤት አታድርጉ ብሎ ያጸዳበት ስንል ኢየሩሳሌም ሰማያዊትን ነው ወይ ያጸዳው? ስንል ኢየሩሳሌም ሰማያዊት ማንም የሚያቆሻት ስላልሆነ እሷን አደለም፣ ህብረቷን ነው ወይ ህብረቷን በክርስቶስ ደም የተቀደሰች ናት። እና ስለዚህ የአባቴን ቤት የንግድ ቤት አታድርጉ የሚለው በዋናነት የመጀመሪያ ደረጃ መገናኛ ቦታዋ ሰው የሚቀደስባት፣ የረከሰ አካል የሚቀደስባት፣ የእግዚአብሔር ቅዱስ ስም ሁልጊዜ የሚነሳባት፣ የሚወሳባት ህገ እግዚአብሔር የሚነገርባት ቤቱ የአምልኮት ቦታዋ ስፍራዋ የጸሎት ቦታዋ እንደሆነ ግልጽ ነው። የመጀመሪያ እና ይችን ቦታ የንግድ ቤት እንዳታደርጓት የሚለው ነው። ስለዚህ ዛሬ ቤተክርስቲያን እየተጫናት ያለ የንግድ ስራ እየተጫነ ያለው በዚች ቤተክርስቲያን ነው። ብዙ ህዝብ ይሰበሰባል ተብሎ በሚታሰበው በዓል ላይ በሚታሰበው ቦታ ላይ ከየማዕዘኑ ተነቃንቆ የንግድ ውጤቱን ይዞ ይቀርባል ማለት ነው። ይሄ በጣም ወደፊት አስጊ ደረጃ ያደርሰናል። እየገፋ እየገፋ ወደ ቤተ መቅደስ እየመጣ ነው። ሌላ መንግስታዊ አካል ያስከብርልናል እንዳንል መንግስታዊ አካል ለሃይማኖት አልቆምም ብሏል። ለሃይማኖት የሚቆም ሃይማኖት ያለው መንግስታዊ አካል የለንም። ስለዚህ ያለን አማራጭ ምንድን ነው ቢባል፣ ራሳችን ጌታችን እንዳጸዳልን እመናንም ካህናትም ተባብረን ይህንን ማስከበር ነው። ገደብ ሊጣልበት ይገባል። አምልኮተ እግዚአብሔር የሚፈጸምበት ስፍራ የንግድ ነገር ሊከናወንበት አይገባም፣ ብለን ልናጸዳ እንደሚገባ እንማራለን። በሁለተኛ ደረጃ የራሳችን ሰውነት ነው እኛ ምናርፍበት ምንቀመጥበት ቦታ ንጽህናው የተጠበቀ ሲሆን ደስ ይለናል። አይናችንም ደስታ ይሰማዋል። በአይናችን ባየነው መልካም ነገር ልባችንም ይደሰታል። ንጹሕ ባሕርይ እግዚአብሔር ንጹሕ ነገርን ይወዳል እና እያንዳንዱ አካል የክርስቶስ ቤተ መቅደስ ነው ከተባለ ቤተ መቅደስ ንጹሕ መሆን አለበት ነው። በወሬ በሌላም በርኩሰት የሚቆሽሽ የወሬም የርኩሰትም ማራገፊያ ሊሆን አይገባም። እጃችን ውስጥ ባለው ኪሳችንም ውስጥ ባለው ሞባይል ርኩሰት እየተከታተልን ራሳችንን የምናረክስበት ሀሳብ በውስጣችን ላይ እየጫንን የምንሄድ ከሆነ እንስሳት በሙሉ ሁለተኛ አጥር ተሰርቶላቸው ግቢ ውስጥ ገብተው የሚውሉበት የሚሸጡበት ሆነ ውስጥ ላይ የተጫንን ውጭ ላይ የሚንጸባረቀው እና በዚህ ቤተ መቅደስ የተባለው አካላችን እንድናጸዳልስ ጌታችን አስተምሮናል ማለት ነው። በመላው ዓለም የምትገኙ ልጆቻችን በሀገር ውስጥም ከሀገር ውጭ መሆናችሁ እግዚአብሔርን የምታመልኩ የምትወዱ የማኅበረ ተዋሕዶ ዘኦርቶዶክስ አባላት ይህ ድምፅ የሚደርሳችሁ ሁላችሁ ቤተ መቅደስ የተባለው አካላችን የቆሻሻ መራገፊያ እንዳይሆን፣ እግዚአብሔር የሚጸየፈው ሊያርፍበት ሊያድርበት የማይፈልገው እንዳይሆን ምን እናድርግ ከተባለ አጽዱና ማደሪያ አድርጉልኝ ነው የሚለው። እና ይህንን ማድረግ ደግሞ እንችላለን፣ በእጃችን ነው ያለው። እንዲህ ጸዳ እንዲህ ነፃ ምንድነው የምናደርገው ሲባል የሚያቆሽሹ ነገ ች በዓይናችን ውስጥ እንዳይገቡ ቆሻሻዎችን ላለማየት ሁልጊዜ ጥረት እናድርግ። እየተበራሸ የቆሸሸ ከእግዚአብሔር ጋር ሊያለያየን የሚችል ነገር እንድናይ የሚያደርግን ምን ማዕካል የለም። ከዚህ አንጻር ቤተ መቅደስ ሰውነታችንን የማጽዳት በዚህ ምክንያት የእግዚአብሔር ማደሪያ የመሆን እድል በእጃችን አለ እና ይህንን ልጠቀምበት ይገባል። ህብረታችንም ንጽሕት እንድትሆን በውስጧ ያለው የእግዚአብሔር ጸጋ የመንፈስ ቅዱስ ሀብት ስራ እንዲሰራ በመስዋዕቱ የሁላችንም ጸሎች ወደ እግዚአብሔር እንዲቀርቡ ከተፈለገ እያንዳንዱ ንዱ አካል ቤተ መቅደስ ሰውነቱን ሊያጸዳ ይገባል። አይሁድ ጥያቄ አቅርበዋል። በማን ስልጣን ነው ይህንን የምታደርገው? ከሌዋውያን ወገን አይደለህም። ደግሞም ከቄሳሮቹ ከቤተ መንግስት ወገንም አይደለህም። ገበያ የምትፈታ በምን ስልጣን፣ በማን ስልጣን ነው ብለውታል። እንግዲህ ስልጣኑ ምድራዊ መስሏቸው እሱ የስልጣን ምንጭ እነዚህን ሁሉ የሾመ የሰማይ የምድር ንጉስ መሆኑን ስላላወቁ ነው እና እኔም አንድ ጥያቄ ጠይቃቸዋል። ዮሐንስ መጥምቅ ጥምቀት ከማን የተሰጠች ነበረች? ከሰማይ ወይስ ከምድር የተገኘች ናት ብሎ ጠይቋቸዋል። ይህችን አልነገሩትም፣ አልፈለጉም። አናውቅም እንበለው። ከሰማይ ነው ብንለው ለምን ታዲያ አልተቀበላችሁትም ይለናል። ከምድር ነው ብንለው ህዝቡ የዮሐንስን እንደ ነቢይ ተቀብሎታል ህዝቡ ድንጋይ አንስቶ ይወግረናል ብለው በተንኮል ለተንኮል የተራቀቁ ናቸውና አናውቅም አሉት። እንግዲ ሁን የማልነግራችሁም አላቸው። ለእነሱ ባይነግራቸውም ግን እኛ ክርስቶስ ማን እንደሆነ አብም ነግሮናል፣ መንፈስ ቅዱስ ነግሮናል፣ ራሱ ክርስቶስ በስራ በቃል አስተምሮናል። እግዚአብሔር ነው፣ የሰማይ የምድር ጌታ ነው። ለእሱ ሰውነታችንን ቤተ መቅደስ አድርገን ልናዘጋጅለት ይገባል። የዕለቱ መልእክት ይህ ነው። በዚህ እንድንጠቀም እግዚአብሔር ይርዳን። ያስተማረን የመከረን እግዚአብሔር ይክበር ይመስገን። ይቆየን። መልካም ዕለተ ሰንበት።